በአማራ ክልል ፍኖተ ሰላም ከተማ አስተዳደር የባከላ ባጠር ቀበሌ ነዋሪ ናቸው። አርሶ አደር ጠብቀው አድማስ አርሶ አደሩ በ2017/18 በጀት ዓመት በክላስተር ሰፋ ያለ እርሻ መሬታቸውን በበቆሎ ዘር ሸፍነዋል። አርሶ አደሩ ከአምናው የተሻለ ምርት ለማግኘትም እየሰሩ ነው። ሶስት ገዝም ዳሞትን በበቆሎ ዘር ቻለው። ይህም እንግዲህ በተሻለ ውጤት ለማግኘት አምና ተሞክሮ ወስደናል። የተሻለ ምርት አግኝተናል። ዘንድሮ ደግሞ ከዛ የተሻለ ምርት እናገኛለን ብለን እንጠብቃለን እንግዲህ ወቅቱም አጀማመሩ አሪፍ ነው። እንግዲህ ወቅት እንደዚህ ከቀጠለልን ጥሩ ምርት እናገኛለን። የከተማ አስተዳደሩ ግብርና ጽሕፈት ቤት ባለፈው የምርት ዘመን ዳሞት የተባለ ምርጥ ዘር አስተዋውቆ ይህን ዘር በመቀበላቸው ይበልጥ ውጤታማ መሆናቸውንና በዘንድሮ የምርት ዘመንም በስፋት መጠቀማቸውን ይናገራሉ። ባለፈው ዓመት ዳሞት ዘር አዲስ በመሆኑ አርሶ ለመቀበል በጣም ተቸግሮ ነበር እና እኛ አልፎ አልፎ በዘራ ነው መሰረት ያን ውጤት በማየት ዘንድሮ ዳሞትን በብዛት ተጠቅማለን። አርሶ አደሩ በምዕራብ ጎጃም ዞን በፍኖ ተሰላም ከተማ አስተዳደር በ20178 በጀት ዓመት 20097 ሄክታር መሬት በሰብል ለመሸፈን ታቅዶ እስካሁን በበቆሎና በገብስ 1360 ሄክታር መሬት ተሸፍኗል። እንደ ከተማችን 29972 ሄክታር በሰብል ለመሸፈን ታቅዶ እስካሁን ያው በበቆሎና በገብስ 1360 አካባቢ ፈጽመናል ማለት ነው። ያው ዛሬም እዚው ቦታው ላይ ሆኖ እንዳየነው አርሶ አደሩ ግብአቱን ወስዶ እርሻውን አለሳልሶ ዘር ከዘራ በኋላ ዛሬ ደግሞ በኩትኳቶ ደረጃ ሰብሉን እየተንከባከበ ያለበት ሁኔታ አለ። ከግንዛቤ መፍጠር ጀምሮ ምርጥ ዘር በአግባቡ በመሰራጨቱ በበጀት ዓመቱ የምርት ዘመን የምርት ጭማሪ ይገኛል ተብሎም ተስፋ ተጥሎበታል። በ201718 የምርት ዘመን ከ201617 በ5 የምርት ጭማሪ እናገኛለን ብለን ነው አቀደኔ ተንቀሳቀስን ያለን ለዚሁም ወደ 4665 ዳፕ 4920 ደግሞ ዩሪያ ቅደን ወደ ስራ ገብተን አሁን ባለው ሁኔታ ስርጭቱ ለበቆሎ ያሰራሽተን ያው ዘርም ተዘርቶ ዛሬ ዚ ደረጃ ደርሰናል። ቀጣይም ቢሆን ያው የዩሪያ ጭማሪውን በሁለት ኢንተርቫል የሚደረግበት ሁኔታ ይኖራል ማለት ነው። አጠቃላይ ወደ 130 ሺህ 88 ኩንታል አካባቢ ምርት እናገኛለን ብለን እናስባለን። በአጠቃላይ በተለይም የበቆሎ ምርቱ ጅምሩ አበረታች መሆኑንና ከዚህም የተሻለ ምርት ይጠበቃል። ያው እንግዲህ ጅምሩም የሚያሳየው አሁን ያለው ቁመና የተሻለ እንቅስቃሴ ያለና የበቆሎ ክላስተሩ ራሱ አሁን በሚያምር ሁኔታ በከተማችን ወደ 15 ክላስተር አለን። እዚህ ከምንገኝበት ባክላባጠር ቀበሌ ራሱ ወደ አምስት ክላስተር አለን። ኦልሞስት በጠቅላላ ወደ ሰባ አምስት አካባቢ ቡድን ነው ተደራጅተው ነው የሚሰሩ። ያው ይህ የሚታየው ክላስተር በአምስት ክላስተር ተደራጅቶ በቆሎ እያመረተ ያለ አርሶ አደር ነው። በሌላ በኩል አርሶ አደሩ አንድ አይነት የምርጥ ዘር ላይ እንዳይወሰን የተለያዩ ምርጥ ዘሮችን ከአርሶ አደሩ ጋር የማስተዋወቅ ስራም እየተሰራና ውጤት እየታየበት ነው። የአርሶ አደሩ ፍላጎት ከፍተኛ ነበረ። አሁንም ቢሆን ቀጣይ ያው አዳዲስ ዘሮችንም አርሶ አደሩ እያመጣን ፊትሲም በአርሶ አደር ማሰልጠኛ ማዕከል እየሰራን እያለማምር ነ የተሻለ ዘሮችን የማለማመድ ስራ እንሰራለን ብለን እናስባል። በሌላ በኩል አርሶ አደሩ የተሻለ ምርት ማግኘት እንዲችል በሰብል ላይ ተባይ ጉዳት እንዳያደርስ የአሰሳ ስራም ሊደረግ ይገባል። በቆሎ የሚሆን ማናቸውም ሰብል በወቅቱ የተባይ አሰሳ ማድረግ ስፔሻሊ አሁን እኛ ጋር በከፍተኛ ሁኔታ የሚያስፈራ ምድ ነው። አርሶ አደሩ ከዘራ በኋላ ተባይ አሰሳ ላይ ትንሽ ችግር አለ ማለት። ኖርማሊ ከዘራ በኋላ አረሙን በወቅቱ ያለማረም፣ ተባይ አሰሳ ያለማድረግ፣ ወቅቱን የጠበቀ የዩሪያ እናንትን ያለማድረግ ነው እሱን ደግሞ እንግዲህ ይህንን አርሶ አደሩ ወቅቱን ጠብቆ እንዲያደርግ የባለሙያው የኛ የባለሙያው ርብርብ ያስፈልጋል ማለት ነው። በከተማ አስተዳደሩ ምርትና ምርታማነትን ለመጨመር የሚሰሩ ስራዎች ተጠናክሮ ቀጥሏል።